ውለትሳሻለብኝ ልክድሻል ወድም ስምሽን በቁም ነገር ሲላል። የሰው ልጅ ግን ደግሞ ከአንድ ሁለት ሲሆኑ አብሮ ሲሆኑ የተሻለ ነው እና አንችን ወድጅሻአለው፣ አፍቀሬሻአለው የነገ ህይወቴ የነገ ሁሉ ነገሬ እንድትሆኚ በአክብሮት እጠይቅሻለው ትንሱዬ

ትንሱና አላዛር ዛሬ በጣም ደስ የሚል እንግዲህ ሙዚቃ በታጀበበት ትንሱዬን ሰርፕራይዝ ቀለበት አድርጎላታል ማለት ነው። አንዳንዴ መውደቅም እንዳለ መነሳት አለ ማለት ነው። አላዛር እንኳንም በዚህ በመሰለች እህታችን እንኳን ካሰር ትንሱዬም አላዛርም በጣም ምስኪኑ ናቸው። እኔ ግን ሸተተኝ እዚህ ቤት ፍቅር ፍቅር። ወደ እነዚህ ልገለበጥ ትያለሽ ማለት ነው። በጣም ደስ ይላል። አላዛርዬና ትንሱዬ እንኳን ደስ ያላችሁ፣ እንኳን ለዚህ ሰዓት በሰላም አበቃችሁ። ጎበዝ፣ ጀግና፣ ወንድ፣ ቆራጥ ማለት እንደዚህ ነው። አላዛር ምንም ሆዱን ትንቢል ምንም የሚባል ተረት አለና፣ የሰው ልጅ ሄዶ ሄዶ ከፍቅር አይቀርም። ትንሱዬ እንግዲህ ፍቅሯን ተቀብላ በቤተሰብ ቤተሰብ ተጠይቆ ክብር እንደዚህ ደስ ሲል በጣም ደስ ብሎኛል። እንግዲህ ያላዛርና የተሱ አድናቂዎች እንኳን ደስ ያላችሁ። ቢኒ ግን ይሄን ቪዲዮ ሲያይ ምን ተሰማው እላለሁኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጓቸው እየገባችሁ አዲሶቹ ሙሽሮች አበረታቷቸው እላለሁኝ። በጣም ደስ ይላል። አላዛር፣ እኔ እንደዚህ የምጠብቀህ ልጅ አልነበርክም። ለካ እንደዚህ ጀግና ነህ። እንደዚህ ለሴት ያለ ክብር በጣም ትልቅ ነው። ዋው፣ እኔ በጣም ደስ ብሎኛል ማለት ነው። ሁላችሁም ኮንግራ በሉት አላዛርየን። በሌላ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ። ባይ ባይ